ሰላም ጤና ይስጥልኝ የተወደዳችሁና ተከበራችሁ ክብራትና ክብራን አድማጭ ተመልካቾች፣ በያላችሁበት የዓለም ጥግ ሁሉ ሰላምታ የደረሳችሁ አድማጮቻችን ተመልካቾቻችን፣ ለዛሬ ሰኞ ረፋን ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችን አሰማችኋለሁ። በቅድሚያ ማርሶቹን በጀልባ የሰመጡት ኢትዮጵያኖች ቁጥር በጣም ከፍተኛ መሆኑን እና በዋሽንግተን ዲሲ እና አካባቢው ለአማራ ሕዝብ የድሮን ጭፍጨፋ የሻማ ፕሮግራም ተደርጓል። ፕሬዚዳንት ዶናልድ ትራምፕን ጉዳዩን እንዲረዱት ነው ይሄ የተደረገው ተብሏል። የትግራይ ክልል ውጥረት አዊ ዞን እና በለሳ ቀጠና ቋሪት ገነት አቦ ቀጠናዎች ያሉ ውጊያዎች ምስራቅ ጎጃም እንዲሁም ጎንደር አዘዞን ጨምሮ ሰሜን ሸዋ በይፋት ቀጠና ፍኖተ ሰላም እና ምዕራብ ወሎ ያሉ የግንባር መረጃዎችን አንድ በአንድ አሰማቸዋ አለው። እነዚህን መረጃዎች ለመከታተል ባሮ ሚዲያን ላይክ፣ ሼር፣ ሰብስክራብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት እጠይቃለሁ። ባሮ ሚዲያን እንግዲህ ሰብስክራይብ እያደረጋችሁ ተከታተሉ። አድማጮቻችን፣ ተመልካቾቻችን፣ ሰብስክራይብ ለማድረግ አንድ ደቂቃ ማይወስድን በአንድ ሰከንድ ውስጥ ሰብስክራይብ ማድረግ ትችላላችሁ። የአድማጭ ተመልካችን ቁጥሩንም ታበዛላችሁ፣ እኛንም ታበረታቱናላችሁ። ቻናሉን ሰብስክራይብ እያደረጋችሁ ሰብስክራይብም እያስደረጋችሁን ፕሮግራም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎች ነው ማልፎ። ከጅቡቲ ወደ የመን በመጓዝ ላይ ያሉ አንድ መቶ ሰማኒያ ሶስት ተሳፋሪዎች እንግዲህ በባህር ሰምጠው ቀርቷል ነው የተባለው። ከዚህ ውስጥ እንግዲህ በርካቶች ኢትዮጵያኖች ይገኙበታል ተብሏል። በየመን ባህር ዳርቻ ነው እንግዲህ የተገለበጡት ተብሏል። እነዚህ ሁሉ ኢትዮጵያኖችን መሆናቸው ተረጋግጧል። ዘጠና ፐርሰንት ኢትዮጵያ እንደሆነ ነው የተገለጸው። ሌሎች ደግሞ የሶማሊያ ዜጎች እንደሆኑ ነው የተገለጸው። አምስት የየመን የጀልባ ሰራተኞች እንደሚገኙበትም ታውቋል። እንግዲህ አንድ መቶ ሀያ አራት ወንድና ሀምሳ ሰባት ሴቶች ይገኙበታልም ተብሏል። እንግዲህ የአይኦኤም የመረጃ ምንጭ ነው እንግዲህ መረጃውን ያሰራጨው እዛው የመን ውስጥ የስደተኞች ካምፕ ውስጥ እንትን የሚል ተቋም ነው። ይሄ ተቋም የሰዎች አዘዋዋሪዎቹ ማዕበሉ መኖሩን እያወቁ እንግዲህ ከባህር ጠባቂ ለማምለጥ ብሎ ነው እንግዲህ ስህተት የሰሩት ተብሏል። ህይወታቸው እንግዲህ ህይወታቸውን ለመለወጥ ከቦታ ወደ ቦታ ከሀገር ወደ ሀገር ሲዘዋወሩ የነበሩ ኢትዮጵያኖችን በዚህ መልክ በወጡበት መቅረታቸው እንግዲህ የተሰማበት ሁኔታ ነው ያለው። እንደ ማንኛውም ሰው ሰርቶ እራሳቸውን ለመለወጥና ቤተሰቦቻቸውንም ለመለወጥ ነው እቅዳቸውና ቅድመ ሁኔታቸው ከሀገር ሲወጡ። ነገር ግን እቅዳቸውና ፕሮግራማቸው ሁሉ በማንገድ በመጨናገፉ እጅግ በጣም የሚያሳዝን ነው ተብሏል። እንግዲህ ሴቴቶቻችንም በዚህ ልክ እንግዲህ ዋጋ እየከፈሉ ይገኛሉ። አድማጮቻችን፣ ተመልካቾቻችን በዚህ ባህር ብቻ እንግዲህ ላለፉት የአውሮፓውያን ዘመን ከስልሳ ሺህ በላይ ሰዎች ሞቷል፣ ነው የተባለው። እንግዲህ የአይኦኤም ዘገባ ነው። እንግዲህ ይህንን መረጃ ያወጣው ይሄ ተቋም እዛው የመን ውስጥ የሚገኝና እንደዚህ አይነት ተፈናቃዮችን እና እንዲሁም ስደተኞችን የሚያሰባስብ ተቋም ነው። እጅግ በጣም የሚያሳዝን ነው። ስልሳ ሺህ እንግዲህ በዚሁ በአውሮፓውያን አመት ብቻ፣ በዚሁ ባህር ብቻ ህይወታቸው ያለፈ ነው ያለው። በሌላ መረጃ በሀገራችን ኢትዮጵያ በአማራ ህዝብ ላይ የደረሰ ያለውን እልቂት የፕሬዚዳንት ትራምፕ ይሄንን ጭፍጨፋ እንዲያስቡበት የሻማ ማብራት ፕሮግራም ተከናውኗል። የዋሽንግተን ዲሲ አካባቢ የሚኖሩ ኢትዮጵያኖች ድምፃቸውን አሰምቷል። ፕሬዚዳንት ትራምፕም እርምጃውን እንዲወስዱ አስታውቋልም አሳስቧልም። የሻማ ማብራቱ አላማው በአማራ ህዝብ ላይ የደረሰ ያለውን የድሮን ጭፍጨፋ እንዲረዱትና እንዲያስቆሙትም ነው ተብሏል። የኢትዮጵያ መንግስት የድሮን እንግዲህ ሸመታ ወይም ደግሞ ድሮን እያመረትን ነው ገና እንመታለን በምንፈልገው ልብታ አልመታንም ብሎ ዝግጅት እያደረገ በሚገኝበት ሰዓት ነው እንግዲህ ድምፅ ለማሰማት የተገደዱ። ይሄ ነገር ተጠናክሮ እንደሚቀጥልም በአካባቢው ላይ ያሉት አስተባባሪዎች ተናግሯል። የአማራ ህዝብ በኢኮኖሚ ከኢኮኖሚ ውስጥም እየወጣ ነው። የህክምና ግብአቶች ተከልክሏል። ትምህርት ቤት የለም። የሱቅ ሸቀት የእርሻ ግብአቶች አሁንም በአስር ቀበሌዎች እንግዲህ አንዳንድ ነገሮች እንዳይገቡ የሱቅ ሸቀጥ እንዳይገቡ ተከልክሏል። ሰሞኑን እንግዲህ መረጃ ስንሰጣችሁ ነበር። አስር ቀበሌ በግልጽ የታገደበት ሁኔታ ነው ያለው ሸቀጥ እንዳይገባ። በሌላ መረጃ እንግዲህ አድማጮቻችንም ወደ ትግራይ የሚወስደን መረጃ ነው የሚወስዳችሁ። በትግራይ ውጥረት ነቅሷል። ለአብነት ከመቀሌ ደጋሙስ ማንገድ የመዝጋት ስራ በጀረናር ዮሐንስ መዲን እየተሰራ ነው። ሌላው ምግብ ማሾ ይገኙበታልም ተብሏል። ሌላኛው እንግዲህ መቆጣጠር የፈለጉት ቦታ መቀሌ ሚዲያዎችን መቆጣጠር አለብን ብሏል። የከተማና የክልል ቢሮዎችን በአስቸኳይ መቆጣጠር አለብን ብሏል። የእስር እና የእግድ ትዕዛዝ ሊወጣብን ይችላል፣ እንቅደም ብለው ነው እንግዲህ እየተንቀሳቀሱ ያሉት። ሌላው የአድግራችን ከተማ መስተዳደር መቆጣጠር አለብን ብሏል። ከኤርትራ ጋርም የሚያገናኛቸው ነው እንግዲህ ለዚህ ነው ቅድማ የሰጡትም ህብረተሰቡ ውስጥ እንግዲህ ፍርሃት ተፈጥሯል። ባንክ ሊዘጋ ይችላል፣ እንደ ባለፈው አይነት ክስተት ሊከሰት ይችላል የሚል የትግራይ ማህበረሰብ ውስጥም ውጥረት የገባበት ሁኔታ ነው ያለው። ትግራይ ከሰዓት በኋላ እንግዲህ ትናንትና ወታደራዊ እንቅስቃሴ እያደረጉ ይገኛሉ። ሶስት ዞኖች በኛ እጅ ናቸው ብሏል። ታምቤን፣ አደዋን የነደብረ ሲሆን እጅ ነው የሚገኙ የቀሩትም እንቆጣጠራለን ብሏል። የሰራዊት የቦታ ማዘዋወር ቅድሚያ ቀደም ብሎ ተሰርቷል። የማህተም ለመቀማት ነው ቢሮ ለመቀማት ነው ዋና አላማው ተብሏል። እንግዲህ ህወሓት አሁን ወደ ውጪ ያወጣውን ዙሃ ሶስት ብቻ ነው፣ ታንክ አላወጣም ተብሏል። ወደ ቤተሰብ የሄዱትንም እንዲመለሱ ጥሪ አድርጎላቸዋል ነው የተባለው። አንደርታና አዲግራት ቀጠና በእነ ጌታቸው ረዳ ስር ነው ለጊዜው የሚገኘው። ሌላው በሙሉ በእነ ደብረጽዮን ቡድን ስር እንደሚገኝ ነው የተገለጸው። ህወሓት እንግዲህ ወታደሮችን እያንቀሳቀሰ ነው። ዙዋ ሶስትን አውጥቷል። ታንኮችና መርፎችን እስካሁን አላወጣም። ዙዋ ሶስትን ወደ ውጭ ማውጣቱ ተገልጿል። ሌላው በአማራ ክልል የካቲት ሰላሳን ተከትሎ ሰራዊቱ ወደ ካምፕ እናስመልሳለን ብለው ነበር። ከዚሁ ጋር ተያይዞ ከጃዊ መተከል መከላከያ ለቀው እየወጣ እንደሆነ ተገልጿል። ወደ አሰም መስመርም መካናይዝድ እና እግረኛ እየተንቀሳቀሰ ነው ተብሏል። ከአዋሽ እና ከመካከለኛ ኢትዮጵያ ወደ ትግራይም እያሄዱ እንደሆነ ተገልጿል። ሌላው በአዊ ዞን በአዲስ ቅዳም ገዛሃራ በተባለው ቦታ በርካታ ሚሊሻ ተበትኗል። ቢያንስ 18 ሚሊሻ እና ሀያ መከላከያ ሞት እና ቁስለኛ ሆኗል። ገዛሃራ አድጓሚ ተራራ ላይ ነው እንግዲህ ጉዳት የደረሰባቸው ተብሏል። ሌላው በአማራ ክልል በለሳ በርካታ ወጣቶች ታፍሶ ተወስዷል። በለሳ በርካታ ነዋሪዎች ትጥቅ እንዲፈቱ ተደርጓል። ሙሉ ሆቴል ተሽከርካሪዎችም ተወስዶበታል። ሁለት ወፍጮ የተወሰደበት ግለሰብ መኖሩም ተነግሯል። እንግዲህ ከሰላሳ በላይ ወጣቶች ተደብድቦ ደብዛቸው ጠፍቷል የተባለው የወረዳ አስተዳደር ነው ይህንን ስራ የሚሰራው በፋኖ ተፈርጆ እንግዲህ ፋኖ ናቸው ብሎ ነው በፋኖ ፈርጆ ንብረታቸውን እንዲዘረፍ እያደረገ ያለው የወረዳ አስተዳደር ነው ተብሏል። ሌላው ቋሪት ቀጠና ገነት አቦ አካባቢ ውጊያ ተደርጓል። ከውጊያው በኋላ የመንግስት ወታደሮችም የመሃነት የማንነት ወደብ መደብሮች የመድኃኒት መደብሮችን ዘርፏል፣ አቃጥሏል፣ ቤቶችን ዘርፏል። ሌላው ብር አዳማ ገበዘ ማርያም ወታደር ስምሪት እየወሰደ እንደሚገኝም ተገልጿል። እዚህ አካባቢ እንግዲህ ገነት አቦ ሱቆችም ተዘርፏል፣ የመድኃኒት መደብሮችም ተዘርፏል፣ የግለሰብ ቤቶችም መከላከያዎች ዘርፈዋል። እንግዲህ እጅግ በጣም በሚያሳዝን ሁኔታ ነው። እነዚህ የመድኃኒት መደብሮች መድኃኒት ቤቶች አንዱም ታክማላችሁ፣ ለፋኖ ትሸጣላችሁ የሚባል አካሄድ ነው የሄዱት። በአባይ በረሃ ደጀን ወረዳ ፖሊስ ካምፕ ላይ ጉዳት ደርሶባቸዋል። በተፈጸመው የደፈጣ ጥቃት በርካታ ፖሊስ ሞት እና ቁስለኛ ሆኗል ተብሏል። ምስራቅ ጎጃም ወንበሩማ ወገዳ በተባለው ቦታ ከሌሊቱ ስድስት ሰዓት ጀምሮ የመንግስት ኃይሎችም መንቀሳቀሳቸውን ተከትሎ ነው እንግዲህ ውጥረት የነገሰው ተብሏል። ጎንደር ዙሪያ አዘዞን ጨምሮ የሰሜን ምዕራብ እዝ ማዘዣ ጣቢያን ጨምሮ አይምባ ድረስ ውጊያ እየተደረገ እንደሚገኝ ተገልጿል። እዚህ አካባቢ እንግዲህ ከባድ ውጊያ እየተደረገ እንደሚገኝ ነው መረጃዎች የሚጠቁሙት። ሌላው ሰሜን ሸዋ በይፋት ቀጠና ውጊያ ተደርጓል። በሚሊሻ ላይ ጉዳት ደርሷል። መንዝ ላይም በተሽከርካሪ ላይ በደረሰው የደፈጣ ጥቃት ጉዳት ተስተናግዷል። አጣዬ እና አንኮበር ሸዋሮቢት ግሼር አብል ለሁለት ቀን ውጊያዎች ሲደረጉ ነበር። በምልሻና አድማ ብታና ላይ ጉዳት ደርሷል በዚህ ውጊያ። ደብረ ብርሃን ዙሪያም ውጊያዎች ተደርጓል። ደቡብ ጎንደር በርካታ ቦታዎች ላይ ውጊያ ተደርጓል። የካቲት ሰላሳ ዘመቻ ከሽፏል ብሏል። ፋኖቹም ፍኖተ ሰላም ቀጠና ሰላሳ ወታደር ከስምሪት ቀጠና ለቆ ጠፍቷል ተብሏል። ሌላው ምዕራብ ወሎ ሳይንት አጅባረ ውጥረት አለን የተባለው ጎጃም ውጥረት መኖሩንም በዚሁ አጋጣሚ መረጃዎች ያመላክታሉ። ጋይንት ዛጎች፣ ዘገላ፣ ሰኞ ገበያ የመንግስት ወታደሮች ለቆ ወጥቷል የተባለ ነው። እንግዲህ በርካታ ቦታዎች ላይ እስከ መጨረሻ ክልሉን ለቆ ይወጣሉ ወይስ ወደ ካምፕ ይሰበሰባሉ የሚለው በግልጽ ባይታወቅም አንዳንድ ቦታዎች ላይ እየተሳቡ ወደ ካምፕ እየተሰበሰቡ ይገኛሉ። በተረፈ ሌላ ዝግጅት አሳ መስመር ዝግጅት አለ፣ ወደ ትግራይም የሚሄድ አለ። ከመሀል ኢትዮጵያና አዋሽ አርባ አካባቢ ያሉ መካና ያዝድንም ያንቀሳቀሱበት ሁኔታ ነው ያለው። በርካታ መካና ያዝድ እንግዲህ እዛ አካባቢ ነው እንግዲህ ስልጠና ምናምን የሚወስዱ የሚኖሩትም አሁን እንግዲህ አዳዲስ አስገባን የሚሉትን መሳሪያዎችን የሚይዞ ወደ ትግራይ አካባቢም የተጠጉበት ሁኔታ ነው ያለው። ነገሩ እንዴት ነው ያሉት እንግዲህ በርካቶች ናቸው። ጉዳዩ ግራ የሚያጋባ ጉዳይ ነው በጣም የሚገርም ነው ትግራይ ውስጥ ያለው ሁኔታ አሁን ባለው ሁኔታ ስንመለከት በጣም አስቸጋሪ የሆነ ነው እንግዲህ የተጣራ መረጃ ሲወጣ በትክክል ይዘን የምንመለስ ይሆናል አድማጮቻችን ተመልካቾቻችን ለጊዜ ያሉኝ አጫጭር መረጃዎች እነዚህን ይመስላሉ መልካም ጊዜ እንደሆንላችሁ እመኛለሁ ሰላም